አቡነ ቀውስጦስ ጋር የቀደሰ እኮ ነው። አሁን ጴንጤ ሲሆን የኦርቶዶክስ ደም ሲፈስ መከላከያ ሚኒስቴር ሲሆን ሰጥ በለዋል። አዋረደው። እግዚአብሔር የጓጓለትን ስልጣን ቀማው። አብይ አህመድ ቀማው። ዛሬ ገና ደግሞ ዋጋ ያገኛል። ገና ዋጋውን ያገኛል። ገና ዋጋውን ያገኛል። በዚህ በክፋት ውስጥ የሚሳተፉ ሰዎች ዋጋቸውን ያገኘ። እግዚአብሔር ይዘገያል እንጂ ዋጋ ይሰጣል። እግዚአብሔር ዋጋ ይሰጣል። አይመስላችሁም? አሁን የምትሰሩት ግፍ ዛሬ ላይፈጸም ይችላል። ምላሹን ዛሬ ላታገኙት ትችላላችሁ። የዛሬ ሳምንት ላታገኙት ትችላላችሁ። የዛሬ ወን ላታገኙት ትችላላችሁ። ቀን ጠብቆ እግዚአብሔር ይመጣላል። ጽዋው ሲሞላ እግዚአብሔር ይመጣላል። ሳታት ብሎ ነው የሚመጣው እግዚአብሔር። ታስታውሳላችሁ አሁን ሰሞኑን ብዙ ሰዎች ይጽፉልኛል። በጣም ብዙ ሰዎች እና አራት ሐኪሞች እንደዚህ ባህር ዳር ላይ እኮ ታገቱ። መንግስትን ያገታቸው ምን ብሎ ነው ያገታቸው? እንደዚህ እንደዚህ አድርጎ ፓኖ ታክማላችሁ ብሏቸው። የት ያሉ ናቸው? አሜድ ክሊኒክ እነማን ናቸው? እገሌ እገሌ እገሌ፣ ግን ይህንን ስም አውቀው የለ። አዎ፣ ምን የሚያገናኘው የለም። ማን ነው እግዚአብሔር፣ ምን አድርጎ ያቺ ህፃን ፌቨን የምትባል ህፃን ፌቨን የምትባል ፖለቲካ ተሰርቶባት የጎጃም አማራን ከጎንደር አማራ ለማጣላት ደም ለማቃባት ፖለቲካ ለመስራት የጎጃም ህዝብ ምንም በማያውቀው ወንጀል እንኳን ተሰርቶ ቢሆን አንድ ወንጀለኛ ለሰራው ነገር ሙሉ ጎጃሜ አይሰደብም። ሙሉ ጎንደሬ፣ ሙሉ ኦሮሞ አይሰደብም። ነገር ግን የጎጃምን ህዝብ አይናቸዋል። በዛን ሰሞን የነበረው እንዴት አይነት መቀናጀት እንደነበረ

ህዝቡ እንዲ ተሰራ፣ እንዳዲስ አዲስ ተነሶ፣ ህፃኗ ለሞታችሁ። ዘመነ ካሴ ሌባ የአማራ ነው። ጎጃም ሌባ፣ ጎጃም እንደዚህ ነው። ቡዳ ነው። ጎጃም ሌባ ነው። ጎጃም እንደዚህ ነው። ጎጃም ንጥስዬ ነው። አንድ ወንጀሉ ሰራ የተባለው አንድ ሰው ነው። ጎጃም ላይ ስድብ። እነ አያሌው መንበር ጎጃም አድጎ ባህር ዳር አድጎ ጎጃሞች ላይ ተደራድረው ይሄ የጎንደር ስኳድ የጎንደር እስኳቸ ተሰባስቦ በጣም ሴንሴቲቭ ስለሆነ የልጅ ነገር ስለሆነ የህፃን ልጅ ነገር ስለሆነ ብልቷ ሰፍቶ እንደዚህ አሸዋ ከተውባት ባፏ ምንትስዬ ምናምቁ ልክ ሳምንት የተደረገ ይመስላል። እነ ዮሊ ማኛ እነ ማማር አለባቸው እነ እነ ያሬድ ያያ እነ ቴዶ ዘሩፋኤል ምን ካራ በቃ ቃውቲ እነ ዮኒ ዮኒ ቤጋስ የሻማ ማብራት ጋዜጣ ምናምን ሚኒስቴር መግለጫ ግንዲ ሴቶች ጥቃት አዳነቺ እናቲ ህምጣልኝ ብላ ወንደለዋን ሲስተር ማናት እሷን አምጥታ ኮንዶሚኒየም ቤት ያ ደግሞ አማኑኤል ኢንጂነር አማኑኤል የሚባሉ ደግሞ ሰብስቦ በቃ በውጭ አላችሁ መረዳት አለባት። በእውነት ግፍኔ ተጠርበቀ ምናምን እነ ጆን ዳንኤል የሚባል እነዚህ የትግሬ ቲክቶከሮች የትግሬ ቲክቶከሮች አሉ መኒላውንደሪንግ የሚሰሩ ዝሙትን፣ ርኩሰትን የሚያስተላልፉ በድር የሚጫወቱ የአማራው ነው የሚጫወቱበት። እነሱን የሚቀልም መቼም አማራ ነው ይበለው፣ ለምን እንደፈለገ አይለው አበር አበርከደች ለምን አይ ይበለው እ የሚጋጡ እየጋጡ አበርከድ የሚያበሉ እዚህ በቃ አገር ተቀጣጠለ። እኔ ዝም ዝም ተናገር እንጂ ሴት ልጅ አልወለድክም። እንደ ዝም እኔ ዝም ቤቴ፣ ቅደሚ ከፊት ከኋላ ይኮብላት ያለ ነገር አለ ከዛ እንዲ የጦስ ዶሮ ስፈልግ ስፈልግ ለመናገር የጦስ ዶሮ ስፈልግ። ይሄ የኢንተርኔት ላይ ጆከሩ ማነው? ሰገጤው የጎጃሙ ልጅ ማለት ማማሪ የባለ ንቅሳት ማነው? ሞጣ ሞጣ ከራሉ እሱ ሞጣ ተነሱ እንደለመደበት እግዚአብሔርን በሚሰድብበት ቅዱስ ጊዮርጊስን በሚሰድብበት ታቦትን በሚሰድብበት ካህናትን በሚሰድብበት አባታትን በሚሰድብበት አማራ፣ ትግሬ፣ ኦሮሞ፣ ጉራጌ በሚሰድብበት አጼ ቴዎድሮስን አጤ ምኒልክን አጼ ኃይለሥላሴን በሚሰድብበት በላይ ዘለቀን በሚሰድብበት ንጉስ ተክለ ሃይማኖትን በሚሰድብበት በዛ በባለጌ ባልተገራ ምላሱ ሲቦልጭ ህዝቡ ከዳሩ ነው ያጨበጭበ የነበረው። የዛም ቀን በለመደው አፉ ጣብሎ ሰኩሮ ሰክሮ መጥቶ ይበላታ አትቡታ ደግሞ ከትግሬ የተወለደች ራሳ ጣ ብሎ ሲናገር አገኘን አሉና ቲክቶኩን ስንት የነበረው ቲክቶኩን አዘጉበት። እዛ የሚኖርበት ዳላስ አሯሯጡት፣ ወጥቶ ይቅርታ እስኪጠይቅ ምን እንደዚህ አላልኩም፣ ምን እንደዚህ አላልኩም። ዓለም ነደደበት፣ ዓለም ነደደበት። አገኘ ነው ብሎ ቀጠቀጡት። እኔ ያው ዘው ብዬ መጣው የጦስ ዶሮ አግኝቼ። እንዲህ ሲናገር፣ እንዲህ ሲናገር ዝም ያለ እግዚአብሔር ሲሰደብ፣ ታቦት ሲሰደብ፣ እስልምና ሲሰደብ፣ ክርስትና ሲሰደብ፣ ዝም ያላችሁት አሁን ይህንን ተናገረ ብላችሁ የምትናገሩት እንደው በተያዘው አላማ ራሱ ጎጃምንና አማራን ለመጥላት ካልሆነ በስተቀር የእሱ ብልግና የታወቀ ነው በአፉ የሚጸዳዳ ሰው ነው ስለዚህ ምኑን የሸተታችሁ አሁ ምኑን የሸተታችሁ ይሄ ትክክል አይደለም ብያል ይህም በመናገሬ በሞጣ ዘንድ ሞገስ አገኘው በብሪጅስቶን ዘንድ ሞገስ አገኘው ለዘመዴ መኪና ይገዛለት ለዘመዴ ቤት ይገዛለት ለዘመዴ በፍጹም በፍጹም እስኪል ድረስ ማለት፣ በዚህ በኩል ያሉት ደግሞ እንዴት ለሱ ታግዛለ ብለው ሲሉኝ ለአስረዳ ብዬ መጥቼ አስረዳው። ማለት የሆነው እንደዚህ ነው፣ የተደረገው እንደዚህ ነው፣ እንደዚህ ነው የተደረገው፣ እንዲህ ነው የሆነው። ጉዳዩ አመት አልፎታል። የባህር ዳር ህዝብ ጥቁር ለብሶ የባህር ዳር ልብስ ቲሸርት አሰርቶ ፍርድ ቤት ሄዶ አብሯት ቆሟል። እንዴት ነው ጎጃ የሚሰደበው? እንዴት ነው አማራ የሚሰደበው? እሷ ማናት? አሜን የጤና ክሊኒክ፣ ማን ነው ይሄ ምርመራ ያደረገው? ማን ነው ስልጣን አለው ወይ? ማን ያወሳሰበው? ፈለገጊውን ተልዕኮ ያኛ ያመጣ ወረቀት ይኸው፣ ይሄ ያደረገው ይኸው። ምን አገባውና ነው እንትን አስከሬን የሚመረምረው? ስልጣን በሌለው ይሄ ደግሞ የአሻንጉሊት ነው የመለማመጃ ነው። በልጅቷ ላይ ሆነ የተባለው ይሄ የተጻፈው አፏ ውስጥ ገባ የተባለው የአቡነ ዘራ እምነት ነው። ይህን ደግሞ ልጅቷ ታመስክራለች። ልጁም ደግሞ ታስሯል፣ ተጠይቋል። ከዛ በኋላ እስር ቤት ተሰብሮ ሁሉም እስረኛ በወጣ ጊዜ ምንም ወንጀል ስለሌለበት ቤቱን የጠበቀው እስረኞች ውጡና ተመልሳችሁ ኑ ሲባል ቀጥታ ነው እስር ቤት የሄደው እና ምን ስለሆነ ነው እግዚአብሔር ፍርድ ይስጥ። የዚህ ልጅ አምላክ የዚች መጻን አምላክ ፍርዱን

እነ ጆን ዳንኤልን መታ። እግዚአብሔር ከአውሮፕላን ላይ ፈጠፈጠ ፈጠፈጠ። እነ መማርን የሚገሸልጡትን ህዝብ ይሄን ህዝብ ይገሸልጡት ነበር። እንዴት እንዴት ብርቱካን መስራበት ትሄድ ነበር። አሁን እጇ እስኪ ጠቁር ድረስ ማለት ይገሸልጡት ነበር። በዚህ በቲክቶክ በእርዳታ ስም መታቸው እግዚአብሔር። ታስታውሳላችሁ አይደል? ያ እናትየውን ይዞ ይለምንባት የነበረው ኢንጂነር ዛማኑዌል የሚባለው ያችን ልጅ አግብቶ በዚሁ የመታ ነው ልጅ። እግዚአብሔር መታው። እግዚአብሔር ድምጥማጡን አጠፋው። በተክሊል አላገባውም ብሎ አዋረደው እግዚአብሔር። የዛ ንጹህ ደም፣ የዛ ልጅ ደም የህፃኗ አምላክ መታቸው። የሚገርማችሁ የእናትየዋ የለምንባትን ሁለት መቶ ሺህ ብር በልቷል።